ዲያቆን ቅድምም ጥያቄው ተጠይቆ ነበርና ቀጥታ መልስ ስላልተመለሰ ነው በዚህ ጉዳይ ላይ። እሺ አንድ የመጽሐፍ ሁሉ ስር መሰረት ምንድን ነው? መጽሐፍ ነው። ይሄን ታምናለች ቤተክርስቲያን ታምረ ማርያምን። ገድላትና ድርሳናት ምንድን ናቸው? አዋልድ መጻሕፍት ናቸው። አዋልዱን እንዳዋልድ ይቀበላል አለበለዚያም ያሰው እንደሚሆነ ማለት ነው። ያልተገባ እይታና ያልተገባ ትርጉም ይሰጣል ማለት ነው። ምን ለማለት ነው ባጭሩ። ለምሳሌ አንድ ሰው ኦርቶዶክስ ሆኛለሁ ወደ ኦርቶዶክስ ሆነት መጥቻለሁ ታምረ ማርያም ይቀበል እንዴት ይላል። ተአምረ ማርያም ማለት እኮ እግዚአብሔር አምላክ በድንግል ማርያም ላይ አድሮ የሰራው ተአምር ማለት ነው። ይሄንን ከሳያምን አንድ ሰው በእናቱ በድንግል ማርያም የሰራው ላይ ተአምር ሳያምን እግዚአብሔር አምላክ በእኔ እንዴት ነው ተአምር የሚሰራው? እስቲ አንድ ጥያቄ እናንሳ፣ ሎጂካል እናንሳውና ሰውና፣ ገድላትና ድርሳናት ምንድን ናቸው? ያለ ገድል እራሱ ቤተክርስቲያን ይኖራል እንዴ? ያለ ገድል ቤተክርስቲያን ትኖራለች? እራሱ ምን የሚል ቃል አለ መልካሙን የእምነት ገድል ተጋድያለሁ። ገድል ነው አይደል እሱ፣ መልካሙን የእምነት ገድል፣ የጳውሎስን ገድል መቀበል ግድ ነው ነው ማለት። ከዛ ምን አለ? ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ከእንግዲህ ዳካ አክሊል ጠብቀኛ። ይህ ግን አለ ለእኔ ብቻ አይደለም። እኔ ለማን ነው ትእዛዙ? ለሚጠብቁ በሙሉ ነው አይደል እኔ ተናገረው ማለት ነው። ቅዱስ ጳውሎስ ለማን ነው ይነገር? ለጢሞቴዎስ አንተም ይህንን ተከተል ነው እያለ ያለው መልካሙን የእምነት ገድል ተጋደል ያለው። እንደውም ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 6 ላይ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 1 ጀምሮ። እስቲ ሎጂካል አርጉት። በዓለም ላይ ያለ ወንድ ዘር ጸንሳ፣ ያውም እግዚአብሔር ነው የወለደች ሴት ማን ናት? ይሄ ለኛ ይምሮ መቀበል ቀላል ነገር ነው አይደለም። መቀበል ቀላል ነገር ነው አይደለም። በጣም ከባድ እኮ ነው። እኛውም ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ ሰው ይላል። በጣም ትልቁ ተአምር የአምላክ ሰው መሆን ነው። በነገራችን ላይ እይት ነገር አለ። እይት ነገር የሚባለው ይደነቃል እንጂ አይ ነገር የሚባለው የአምላክ ሰው መሆን ነው። በጣም ከባድ እኮ ይሄ እንዴት ነው ሲያስቡ፣ ዘመድ ድንግል ጸንሳ ወንድ ልጅ ወለደች። አሁን ልደት እናከብራለን ከቀናት በኋላ። እንዳውም ቅዱስ ኤፍሬም ሶሪያዊ ምንድነው ያለው በሃይማኖተ አበው፣ ድንግል ፈጣሪያን ወለደችው እሱም የፈጠረውን ስጋ ተዋሃደ እስ ጀስቲፋይ አድርጎ ይነ እንዴት እና እና በጣም እኮ ቢከብድ ቃል እኮ ነው እንዴት ናት ፍጡር ሆና ፈጣሪ የምትወልደው እኔ እናቴ ወልዳኛለች እናቴ ግን አልፈጠርኳት ኢየሱስ ክርስቶስ ግን እናቱ ድንግል ማርያምን ወልደዋለች እናቱ እሺ አንዳንድ ገድላት ላይ በጣም እንደው እሺ፣ እንደዚህ በጣም ይሄስ፣ እሺ እንደው በጣም የሚከብድ ንግግሮች እንዴት እንገልጻቸዋለን? ለምሳሌ የኤልሳዕ ታሪክ ልንገራችሁ። ኤልሳዕ የሞተን ልጅ ምንድን ነው ያደረገው? ሄደና ልጁ ላይ ተኛበት ይላል። አፉን በአፉ እጁን በእጁ ገጥሞ ልጁን አነሳው። እሺ ገድል ላይ ቢሆን የምን ታደርጉታላችሁ? ምን እያደረገ ነው ኤልሳ ማንም ግን ትንፍሽ ያለ ሰው የለም ዋጥ አርጎ ጸጥ ነው ያለው ማንም አልተነፈሰም ምክንያቱም ልጁ ሞቷል ህፃን ልጅ ነው ልጅቷ ሴትዮዋ ልጅ ያገኘችው በስተመጨረሻ ጊዜ ነው ልጅ እንድታገኝ የሚያደረጋት እራሱ ኤልሳ ነው ከዛ ምን አለ ልጁ ላይ ሄዶ ተጋደመበት እኮ ነው የሚለው ስንት ጊዜ ሰባት ጊዜ ይታያቸዋል ሰባት ጊዜ ከዛ አፉን በአፉ እጁን በጫቁ ልጁ ላይ እኮ ነው የተኛበት። ምን እያደረገ ነው ኤልሳ? ኤልሳ ጻድቅ ነው አይደል? ኤልሳን የተቃወመ ሰው አለ? እሺ፣ ሌላ ደግሞ እንዳገላለጸ ዮናታንና የዳዊትን ፍቅር ታውቃላችሁ? እንዴት እንደሚጓደዱ? ምን አለ ዳዊት ስለ ዮናታ ሲናገር? ዳዊት ነው የሚናገረው ስለ ዮናታን፣ ፍቅርህ ከሴት ልጅ ፍቅር ይልቅ ይበልጣል። ቃል በቃል መጽሐፍ ቅዱስ እንደዛ ነው የሚለው። አቤት በዚህ ዘመን ች ጋር ለግ ብትጻፍ ኖሮ የኦርቶዶክስ መጽሐፍቶች ጉዶቿን ጉዶቹ አን ይባላሉ። ዳዊት የተናገረ እንግዲህ ዳዊት እንግዲህ ማን ያመዋል እንደ ልብ የተባለ ነው እንግዲህ ዳዊት ምን አይነት ሚስቶች ነበሩት ምታውቁት ነው። ምንድን ያለው ግን ፍቅርህ እኮ ነው ያለው፣ ከሴት ልጅ ፍቅር ያበልጣል ነው ምን አገናኘው? የፈለገ ያኪንን እኔ በወደውና የፈለገ ባከብረው ከሴቶች ፍቅር ጋር ምን አገናኘ? ግን መጽሐፉ ለተጻፈ ምን እናደርገዋለን? እኛን ለመቀበል ስለከበድን አንድ ነገር ውሸት ሊሆን ይችላል። አህያ አወራች በለዓምን ለምን ትደበድበኛለህ? አለችው። ጀሴፍ ያደርገዋል። ሂድና እስኪ አራዳ ውረድና አህዮችን እስኪ ያናገራቸው ለመቀበል ይከብዳል። አዎ ይከብዳል። ስለከበደ እሱ እሻት ነው። የዳዊት መዝሙር መዝሙር 18 ቁጥር ተመልከቱ። ሰማያት የእግዚአብሔርን ነገር ይናገራሉ ካለ ባለ ቁጥረት ላይ እለት ለእለት ነገርን ትናገራለች፣ ሌሊትን ለሌሊት እውቀትን ትናገራለች ይላል። እስኪ እግዚአብሔር ያሳይ። በደንብ አስበው እስኪ፣ ሌሊት ለሌሊት እኮ ነው። የማክሰኞ ሌሊት ለእሑድ ሌሊት እውቀት ትናገራለች የሚለው፣ ምን አንደበት አላት? አምነን አለ ተቀበልነው፣ ጸጥ ብለን። ለምን ሰው ይህን እየቦረቦረ ለምን አይቃወሙም? ነው ጥያቄ። እሺ ሉቃስ ወንጌል ላይ ልውሰዳችሁ። ነው ሐዲስ ኪዳን እኮ ብሉይ ኪዳን እና የሚል አለ። ለምን ሰው ብሉይ ኪዳን ስለሚል ከመጣሽ ማርያም ታምጣሽ። እሺ የሉቃስ ወንጌል ምዕራፍ ሰባት ደግሞ ላስነበባችሁ። ሐዲስ ኪዳን ነው የምትፈልገው፣ ከሐዲስ ኪዳን ደግሞ ላሳየህ። ሐዲስ ኪዳን ላይ ደግሞ የሉቃስ ወንጌል ምዕራፍ ሰባትን ተመልከቱት። እምቢልታን ለፋንላችሁ፣ አልዘፈናችሁም ሙሾ አወጣንላችሁ ዋይ ዋይ አላላላችሁም ይላል። ይሄን የሚናገረው ጌታችን ነው። እምቢልታን ነፋንላችሁ ዘፈን አልዘፈናችሁም ማለት ደሞ ሙሾ አወጣሁላችሁ አወጣንላችሁ ዋይ ዋይ አላላላችሁም ይላል። ምን ማለት ነው? ዘፈን ያለው ምን ነው? ወንጌልን እንግዲህ እርምን አውጣ ዘፈን ወንጌል ዘፈን ተባለች ያለው ማነው? ነቢይ ነብይ አይደለም ሐዋርያም አይደለም። ራሱ ክርስቶስ የማቴዎስ ወንጌል ስንት ላይ ነው ያለው? ምዕራፍ 11 ላይ ዘፈንን ዘፈንላችሁ እኮ ነው የሚለው።